ሰላም ሰላም አለይኩም፣ እንደምን ናችሁ ሰላም ናችሁ? እንያለሁ አልሐምዱሊላህ ያላችሁበት ሰላም ናችሁ ይብዛ። ስታው ሰብስክራይብ አድርጉኝ፣ ግን ሰብስክራይብ አድርጉኝ። ታው አካውንቴ ቻናሌን አሳድጉልኝ ፕሊስ። ላይክ እና ሰብስክራይብ ሼር አድርጉ። የሚጠቅማችሁን ነገር ነው ይዤ የምመጣው። እንሻላህ መጥፎ ነገር አላመጣም። ከዛ ባለፈ አረበኛ ካወቅን እያላችሁ ማዳሞቻችሁ ጋር የምትሳፈጡ ሰዎች ለህይወታችሁ አደጋ ነው። ምክንያቱም የቱንም ያህል አወቁ አወቁ ጊዜ የሰው ሀገር ነው፣ የሰው ቤት ነው ያለሽው ነው። አንዳንድ ጊዜ ረጋ ብላችሁ ሰከነ ብላችሁ አንገታችሁን ደፍታችሁ ብትሰሩ ነገሮች እስከሚያልፉ ድረስ የተሻለ ነው። ምክንያቱም ዛሬ የኔ ማውቃት ልጅ ከኮንትራት ቤት ገና ለገና አረበኛ ቃሉ ብላ ቀማውን አበላሽተውባት። እንደውም አሁን አዲስ የወጣው ቀራር ነው ከእንትን ያደርጓት፣ ወደ ኮንትራት ቤት ያስገቧት። እዛ ሀገር ረጅም አመት ከቆየች በኋላ ና ወደ ኮንትራት ቤት ያስገቧት፣ በእነሱ ስር ያደረጓት አሁን ነው። ግን ቀማውን አበላሹባት ማለት ነው። ቀማውን አበላሽተውባታል በላቅ አርገው።